ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የምድር ዳርቻ ክብሮታዊ ሰላምታችን ይህ ድረስ እያልን የጥቅምት 21 ቀን 2018 ዓ ም የጣና ቴሌቪዥን የአመሻሽ ዜናችንን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። ፋኖ ጃዊ ላይ ታላቅ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ አራተኛ ጃዊ መተከል ክፍለ ጦር ጃዊ ላይ በፈጸመው የደፈጣ ጥቃት የብልጽግናው ሰራዊት ላይ ኪሳራ ድርሷል። የድሉን ስፋት በዝርዝር እናስደምጣቸዋለን። ነውርና ውሸት የማያልቅበት ብልጽግና በሌላ ነውር ተከስቷል። በፋኖ ብርቱ ክንድ ሲመታ ወደ ፈጠራ ፕሮፓጋንዳ በሙሉ አቅሙ የሚገባው ብልጽግና በሌላ ውሸት ተይዟል። የብልጽግና አዲሱ ቅጥፈት በዝርዝር የተመለከትነው መረጃችን ነው። የኤርትራና የብልጽግናው ጦርነት አይቀሬ ይመስላል። ኤርትራ አጋር ፍለጋ ማማተሯን ስትቀጥል ብልጽግናም ከግድቡ ወደ ወደቡ የሚለውን ተንኳሽ ንግግር ቀጥሎበታል። ኢሳይያስም ጉዟቸው ሰምሮ በየትኛው መንገድ ከኤርትራ ጎንነን የሚል የተስፋ ቃል ካልሲሲ ሰምተዋል። በዝርዝር የተያዘ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 ፋኖ ጃዊ ላይ ታላቅ ድል ተቀዳጀም። የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ አራተኛ ጃዊ መተከል ክፍለ ጦር ጃዊ ላይ በፈጸመው የደፈጣ ጥቃት የብልጽግናውን ሰራዊት ሞትና ቆስለኛ አድርጎታል የአፋ በአፄ ቴዎድሮስ አራተኛ ክፍለ ጦር የሚዲያና ኮሚኒኬሽን ክፍል ጣና ቴሌቪዥን እንዳስታወቀው ከጃዊ አውራጃ ተነስቶ ወደ ቋራ ለመግባት ይንቀሳቀስ በነበረ አገዛዙ ኃይል ላይ ፋኖ በፈጸመው የደፈጣ ጥቃት በርካታ ወታደራዊና ቁሳዊ ኪሳራ ማድረስ ተችሏል ብሏል። እንደ ሚዲያና ኮሚኒኬሽን ክፍሉ ገለጻ የክፍለ ጦሩ ልዩ ፋኖ በጃዊ ማምቡክና ፊልፊል የሚባሉ አካባቢዎች ላይ በከፈተው ድንገተኛ ጥቃት የተደናገጠው ያገዛዙ ሰራዊት በከባድ መሳሪያ የታገዘ ተኩስ መክፈቱን ተከትሎ ለሰዓታት የዘለቀ መደበኛ ውጊያ መደረጉንም አስታውቋል። ፋኖ በጃዊ ቀጠና በተለይም ፊልፊል ላይ ያገዛዙን ሰራዊት ቀለበት ውስጥ አስገብቶ በፈጸመው የደፈጣ ጥቃት ከ30 በላይ የአገዛዙ ሰራዊት አባላት እርምጃ የተወሰደባቸው ሲሆን ቁጥሩ በውል ያልታወቀ የአገዛዙ ሰራዊት ቁስለኛ ሆኖ በፓትሮልና በአምቡላንስ ወደ ጤና ተቋማት ሲመላለሱ እንደነበር የአራተኛ ክፍለ ጦር ሕዝብ ግንኙነት ክፍል የአይንማኞችን ዋቢ አድርጎ ለጣቢያችን አስታውቋል። ከሰሞኑ በጎንደር ቀጠና በሁለት ወንድማማች ሕዝቦች የተጀመረውን የአንድነት ጉዞ ለማደናቀፍ በጎንደር ጠቅላይ ግዛት ቋራ አውራጃ ደለጎሽ አውራ እና ለፋ አውራጃ እንዲሁም በሌሎች የሱዳን ኮሪደር ቁልፍ ቦታዎች ከፍተኛ እንቅስቃሴ እያደረገ ያለው የብልጽግናው ሰራዊት በፋኖ በደረሰበት ሁሉ እየተመታ መመለሱን በተደጋጋሚ መዘገባችን ይታወሳል። ጃዊ ላይ በተመሳሳይ ባፋ ባጼ ቴዎድሮስ እዚህ የተመታው ያገዛዙ ሰራዊት ወደዚሁ ቋራ ቀጠና ተጨማሪ ኃይል ለማስገባት እየተንቀሳቀሰ እንደነበር የመረጃ ምንጮች ለጣና ቴሌቪዥን ገልጸዋል። እንደ ምንጮቻችን ገለጻ አገዛዙ ኃይል ከጃዊ ሲወጣ በሜካናይዝድ የተደገፈ እግረኛ፣ አየር ወለድ፣ ኮማንዶና ሌሎች የባዲን የሚልሻና አድማ ብተና አባላትም እንደነበሩ አስታውቋል። ፋኖ ባደረገው የተቀናጀ ማጥቃት ከባድ እምታ አሳርፎ በርካታ ኃይሉን በመደምሰስ ታላቅ ድል የተቀዳጀው በዚህ መልኩ ለከበባ የወጣውን የብልጽግና ሰራዊት ነው። ይህ በእንዲህ እንዳለ ከአዲስ አበባ በቅርብ ርቀት የተቀናጀ ተጋድሎ በማድረግ ተደጋጋሚ ድሎችን እየተቀዳጀ የሚገኘው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ ዛሬም አርማኒያ ላይ ታላቅ ድል ተቀዳጅቷል። የአፋር ሸዋ ጠቅላይ ግዛት ዛባት ጦር አርበኞች ዛሬ ያደረጉትን ተጋድሎ አስመልክቶ እዙ ለጣና ቴሌቪዥን በላከው መረጃ የብልጽግናው ሠራዊት መነሻውን ከሁለት አቅጣጫ ማለትም ከደብረሲናና ከሸዋሮቢት ወደ አርማኒያ ታዳጊ ከተማ በማቅናት የህዝብ ንብረት ለመዝረፍ የተንቀሳቀሰ ሲሆን በአካባቢው ላይ የነበሩ የአፋርሸዋ ጠቅላይ ግዛት ህዝብ አርበኞች ፋኖ ጦር የደበበ ነዳሽ ብርጌዳና ብስቶች በዘራፊው ኃይል ላይ በሰነዘሩት ጠንካራ ምት በጥላት ላይ ከፍተኛ ሰዋዊና ቆሳዊ ኪሳራ በማድረስ ለዘረፋ የመጣውን ወራሪ ጥምር ጦር መውጫ መግቢያ በማጣቱ በመጣበት እግሩ እንዲመለስ ተደርጓል ብሏል። በፋኖ ብርቱ ምት ተመትቶ ከመመለሱ በፊት የባዲን ካድሬዎች አርማን ያገባን ብለው ፎቶ ተነስተው ዜና ሰራጭተው ነበር። የብልጽግናው የውሸት ሪፖርት ተጋለጠም። በአማራ ክልል የከፈተው የዘር ማጥፋት ጦርነት በፋኖ ብርቱ ክንድ የተመከተበት የብልጽግናው ሰራዊት ጽንፈኛው እጅ ሰጠ በሚል ያሰራጨው ዘገባ የሐሰት ሪፖርት መሆኑ ተጋለጠ። በአማራ ክልል ሰሜን ጎንደር ዞን ዳባት ከተማ ዙሪያ የሰፈረውን የብልጽግናውን ሰራዊት የሚመሩት የኮሩ አዛዡ ጄኔራል አዘዘው መኮንንና ኮሎኔል እንግዳወርቅ ብራነ 120 የጽንፈኛው አባላት የመንግስትን የሰላም አማራጭ ተቀብለው እጅ ሰጥተዋል ብለው ቢናገሩም የጣና ቴሌቪዥን ምንጮች ግን ይህን የብልጽግና ሰራዊት የውሸት ሪፖርት አጋልጠዋል። የብልጽግናው መከላከያ ሰራዊት ማህበራዊ ትስስር ገጽ እጅ ሰጡ ብሎ ያጋራው ምስል ላይ የታየው የጦር መሳሪያ በፋኖ እጅ ሳይሆን በአርሶ አደሮች እጅ የሚገኝ መሆኑን በመታዘብ ስለ ጉዳዩ ባደረግነው ተጨማሪ ማጣራት የአካባቢውን አርሶ አደር ለስብሰባ ከጠሩ በኋላ ጽንፈኛው እጅ ሰጥ የሚል ዘገባ እንዳሰራጩበት ማረጋገጥ ችለናል። ምስሉ ላይ የሚታዩ ግለሰቦች የያዙት የጦር መሳሪያ ሙሉ በሙሉ ባህላዊ ሲሆን ይህ መሳሪያ ደግሞ የአማራ አርሶ አደር በየቤቱ ራሱን ለመከላከል የሚጠቀምበት ኋላ ቀር የቃታ መሳሪያ ነው። ፋኖ ደግሞ በቃታ መሳሪያ መታገል ካቆመ በጣም ቆይቷል። በዚህ ጉዳይ አስተያየቱን የሰጠ የፋኖ መሪ የብልጽግና ሰራዊት የት ሄዶብን ነው በዚህ ሰዓት ፋኖ የቃታ መሳሪያ የሚታጠቀው ሲል ይጠይቃል። ከዲሽቃ እስከ ሞርተር ከዙያ 3 እስከ ፔምፔ ድረስ ያለውን ዘመናዊ የቡድን መሳሪያዎች ጭምር ፋኖ መታጠቅ ከጀመረ ቆይቷል። መሳሪያዎቹን የሚታጠቀው ደግሞ ከብልጽግናው ሰራዊት ላይ በመቀማት መሆኑ ይታወቃል። ሰሞኑን በጎንደር ቀጠና የሚንቀሳቀሱ የፋኖ መሪዎች ባደረጉት ስምምነት መሰረት በብልጽግናው ሰራዊት ላይ የተቀናጀ ዘመቻ በመክፈት ታላቅ ድል እየተቀዳጁ ይገኛሉ። ከደባርቅ እስከ ቋራና መሰማ፣ ካረማጮ እስከ አለፋጣ ቁሳ፣ ከብለሳ እስከ ጋይንትና እስቴ ስማዳ ድረስ በከፍተኛ ድል የታ የተዘጋጀው የፋኖ ተጋድሎች ተካሂደዋል። ይህ የፋኖ ድል ያስደነገጠው የብልፅግናው ሠራዊት በአዛዦቹ በኩል የውሸት ሪፖርት በማቅረብ ሽንፈቱን ለመደበቅ ሙከራ አድርጓል። የብልጽግነውን ወታደራ ያሰተ ሪፖርት ተከትሎ አስተያየታቸውን የሰጡ የዳባት ከተማ ነዋሪዎች፣ ዛሬ በሚዲያ ካየናቸው ሰዎች መካከል ሁለቱን የምናውቃቸው በዝርፊያ ነው። ከዚህ በፊት የዳባት ሆስፒታልን ሐኪምና የአመልድ ሰራተኞችን በማገት ማስለቀቂያ ገንዘብ ሲቀበሉ የነበሩ ናቸው። በአካባቢያችን የታወቁ ዘራፊዎች ናቸው እንጂ የፋኖ አባል አልነበሩም ብለዋል። የጣና ቴሌቪዥን ምንጮች አክለውም አብዛኞቹ ገበሬዎች ናቸው። ከፎቶ ጀርባ እንደሚታየው ከከተማችን በቅርብ ርቀት የሚገኘው የአካባቢው የእህል መካዘን የእርዳታ እህል ውሰዱ ተብለው የመጡ አርሶ አደሮች ናቸው። አርሶ አደሮችን ከእርዳታ መቀበያ ቦታቸው ድረስ ወስደው ፎቶ ካነሷቸው በኋላ እጅ የሰጡ የፋኖ አባላት የሚል የውሸት ፕሮፓጋንዳ ሰሩባቸው ሲሉ ተናግረዋል። በዚህ አካባቢ ከዚህ ቀደምም የኤርትራ ስደተኞችን እጅ የሰጡ የፋኖ አባላት የሚል ዘገባ እንደተሰራባቸው የሚታወስ ነው። የፓርቲ አባል ላልሆነ ሕክምና አልሰጥም፦ ብልጽግና በአማራ ክልል ሰሜን ሸዋ ዞን ሚዳና ሬማ ወረዳ የብልጽግና ባልነት ክፍያ ላልከፈልና አባል ላልሆነ ማንኛውም ግለሰብ የወባ መከላከያ አጎበር አልሰጥም ሲል በአዲም ብልጽግና ገለጸም። በዓለም ጤና ድርጅት በተላላፊ ገዳይ ወረሽኝነቱ የተመዘገበው የወባ በሽታ ከፍተኛ በጀት ተመድቦለት የቅድመ መከላከል ሥራ እንዲሠራ በዩኒሴፍ በኩል ፕሮግራም ተይዞለታል። በኢትዮጵያም ለማላሪያ ተጋላጭ ተብለው በተለዩ አካባቢዎች ከዩኒሴፍ የተመደበ የወባ መከላከል አጎበር ስርጭት እየተካሄደ ነው። ሆኖም አስቀድሞም ቢሆን በአማራ ህዝብ ላይ ከፍተኛ ጥላቻ ያለው ባዲን የፓርቲ አባል ላልሆኑ ግለሰቦች አጎበሩ እንዳይሰጥ ብሎ መመሪያ አስተላልፏል። በመመሪያው መሰረትም ከፍተኛ የወባ ስርጭት ባለበት የሚዳና ሬማ ወረዳ ህዝብ የብልጽግና ባልነት ዓመታዊ ክፍያ 110 ብር መክፈላቸውን የሚያረጋግጥ ደረሰኝ ለማያቀርቡ ግለሰቦች አንጎበር እንዳይሰጥ ተከልክሏል ሲሉ ነዋሪዎች ለጣና ቴሌቪዥን ተናግረዋል። ረሃብን የጦር መሳሪያ አድርጎ የሚጠቀመው የብልጽግናው አገዛዝ አሁን ደግሞ በሽታን የጦር መሳሪያ አድርጎ በመጠቀም ጸረ ህዝብ ባህሪውን አሳይቷል። የጣና ቴሌቪዥን ምንጮች በዚህ ጉዳይ አስተያየታቸውን ሲሰጡ፣ በህዝብ ላይ የዘር ማጥፋት ጦርነት ያወጀው መንግሥት አሁን ደግሞ በተላላፊ በሽታ ህዝብን ለመጨረስ ቆርጦ ተነስቷል ብለዋል። የብልጽግና አባል ላልሆነ ማንኛውም ግለሰብ ህክምና በመከልከል እንዲሞት መፍረድ ማለት ከፍተኛ የጦር ወንጀል ከመሆኑም ባለፈ የዘር ማጥፋት ወንጀል መሆኑንም አስተያየት ሰጪዎች ተናግረዋል። የአጎበር ክልከላውን ውሳኔ ያሳለፉት የሚዳና ሬማ ወረዳው ዋና አስተዳዳሪ ሰይድ እብራሂም፣ የሬማ ማዘጋጃ ቤት ኃላፊ አቶ ይመኑ፣ የሬማ ጤና ጣቢያ ኃላፊ አባትዬ ይባርከው፣ የሬማ ቀበሌ ዋና አስተዳዳሪ እንደሻው አየለ መሆናቸው ምንጮቻችን ጨምረው ገልጸዋል። የብልጽግና አገዛዝ ከዩኒሴፍ የተሰጠን የወባ መከላከል አጎበር ከመከልከል ባለፈም ጤና ተቋማትን በድሮንና በከባድ መሳሪያ በመደብደብ መድኃኒቶችንና አልሚ ምግቦችን በመዝረፍ እንዲሁም የጤና ባለሙያዎችን አስገድዶ የፈንጅ ማምከን ሥራ በማሰራትና የጤና ተቋማትንም የአካባቢውን ህዝብ እንዳያገለግሉት አድርጎ የራሱን የተጎዱ ሰራዊት አባላትን ብቻ እንዲያክሙ በማድረግ በአማራ ህዝብ ላይ ድምፅ አልባ የዘር ማጥፋት ሳይለንት ጂኖሳይድ በመፈጸም ላይ መሆኑ ይታወቃል። ይህ የወባ መከላከያ አጎበር ክልከላ በሸዋ ጠቅላይ ግዛት ብቻ የተፈጸመ ሳይሆን በመላው የአማራ ክልል ተግባራዊ እንዲደረግ መመሪያ የተላለፈው ከክልሉ ርዕሰ መስተዳደር ጽፈት ቤት መሆኑን የጣና ቴሌቪዥን ምንጮች ተናግረዋል። በየትኛው መንገድ ከኤርትራ ጎን ነን፤ አልሲሲ። የግብፁ ፕሬዚዳንት አብዱል ፈታ አልሲሲ አገራቸው በየትኛውም አጋጣሚ ከኤርትራ ጎን እንደምትሰለፍ ተናገሩ። ፕሬዚዳንት አልሲሲ ይህን የተናገሩት በግብፅ ለአምስት ቀናት የሚቆይ ጉብኝት እያደረጉ ላሉት ለኤርትራው ፕሬዚዳንት ኢሳያስ አፈወርቂ ነው። የኢትዮጵያ የስጋት ምንጭ ሆነው የቆዩት ሁለቱ ውሃዎች አባይ ወንዝና ቀይ ባህር ናቸው ሲሉ የሚደመጡት የብልጽግናው ባለስልጣናት አባይን ገድበናል፣ በቀጣይ ደግሞ ቀይ ባህር እንገባለን የሚል መልእክት ማስተላለፋቸው ይታወሳል በአባይ የወንዝ ጉዳይ አስቀድማም ቢሆን ኢትዮጵያን በስጋትነት የምትመለከታት ግብጽ በተለይም የህዳሴ ግድብ ግንባታ ከተጀመረበት ጊዜ ጀምሮ ብዙ መንገዶችን ተጠቅማ ግድቡን ለማስቆም ሞክራ ነበር። በዓለም ታሪክ ዋን የጸጥታ ችግር ወይም የጦርነት ምክንያት ተደርጎ በጸጥታው ምክር ቤት ለስብሰባ አጀንዳ የተያዘው በግብጽ ምክንያት ነው። በዚህ መንገድም ቢሆን የግብጽ ፍላጎት አልተሳካም። ለግብጽ ፍላጎት በመጠኑም ቢሆን እንዲሳካ ያደረጉት በካይሮ ቤተ መንግስት ተገኝተው ወላሂ ከአባይ ወንዝ ላይ የሚደርሳችሁን ውሃ እንዲቀንስ በማድረግ አንጎዳችሁም ብለው ቃል የገቡት የብልጽግናው ሊቀመንበር ናቸው። ሊቀመንበሩ የህዳሴ ግድብን ኃይል ማመንጨት አቅም ቀድሞ ከተያዘው መጠን ላይ ከስምንት መቶ ሜጋዋት በላይ እንዲቀንስ ያደርጉ ሲሆን ሦስት ተርባይኖችንም ቀንሰዋል። በዚህ መልኩ የግብፅ ፍላጎት በመጠኑ ሊሳካላት ችሏል። የህዳሴ ግድብ ሳይጠናቀቅ ምርቃቱ ከተገለጸ በኋላ የኢትዮጵያ ትኩረት ወደ ቀይ ባህር ነው፣ ከግድቡ ወደ ወደቡ የሚል መፈክር ያሰሙት ብልጽግናዎች ከኤርትራ መንግስት ጋር ወደ ጦርነት ለመግባት ጫፍ ላይ ደርሰዋል። በዚህ መልኩ ቀጠናውን ወደ ጦርነት ለማስገባት ለመገንባት የተንቀሳቀሱት ብልጽግናዎች ኤርትራን አጋዣ አገራትን ፍለጋ እንድታማትር አስገድዷታል። አስቀድሞም ቢሆን የብልጽግናው ሊቀመንበር አካሄድ የገባት ኤርትራ ህወሀትን በአጋርነት ለመያዝ ሙከራ አድርጋ ነበር። ሆኖም የህወሀት ነገር ብዙም ስላላስተማመናት በቀይ ባህር አንደኛው አቅጣጫ የምትጎራበታትን ግብፅን የሙጠኝ ማለት የፈለገች መስላለች። በተለይም የብልጽግናው ሊቀመንበር በቅርቡ በፓርላማ ቀርበው ጦርነቱ ከተጀመረ ውጤቱ ምን ሊሆን እንደሚችል የታወቀ ነው፣ እኛ በየዓመቱ አንድ ኤርትራን ያህል ህዝብ የምናዋልድ ትልቅ አገርነን አገር እና ዩክሬንንና ፓላስታይንን አይታችሁ ትምህርት ውሰዱ፣ መሳሪያ የሚያቀብላችሁና ሞራል የሚሆናችሁ እንጂ መጥቶ የሚሞትላችሁ አገር የለም ሲሉ ኤርትራ ላይ ከባድ ዛቻ ማቅረባቸው ለኤርትራውያን ትልቅ መልእክት ነበር ይሆናቸው። በዚህ የተነሳም ወደ ካይሮ ያቀኑት ፕሬዚዳንት ኢሳያስ ከግብጿቻቸው የሞቃ አቀባበል ተደርጎላቸዋል። አልሲሲም ያንተ ስጋት የኔም ስጋት ነው ብለው ከጎናቸው እንደሚቆሙ አረጋግጠውላቸዋል። የግብጹ ፕሬዚዳንት አብዱልፈታ አልሲሲ ኤርትራ ሉዓላዊነቷንና የግዛት አንድነቷን እንድታስጠብቅ ግብጽ ድጋፍ ለማድረግ ቁርጠኛ ናት ብለዋል። ፕሬዚዳንት ኢሳያስ በበኩላቸው በአፍሪካ ቀንድ መረጋጋት ለማስፈንና ልማት ለማምጣት ግብጽ የምታደርገው ጥረት የሚደነቅ ነው ሲሉ በአጸፋ የአክብሮት ምላሽ ሰጥተዋል። ሁለቱ መሪዎች የቀይ ባህር ጸጥታን ለማረጋገጥና የባህር ትራንስፖርትን ደህንነት ለማስጠበቅ በቅንጅት እንሰራለን ያሉ ሲሆን፣ መሪዎቹ ለሱዳን ጦር ሰራዊት ድጋፍ መስጠት እንደሚያስፈልግም ተናግረዋል። የብልጽግናው ሊቀመንበር በበኩላቸው የሱዳንን ጦርነት የተቀላቀሉት የፈጥኖ ደራሽ ኃይሉን መሪ ጄኔራል ሐምዳን ግልጋሎት ደግፈው መሆኑ ይታወቃል። ክቡራትና ክቡራን፣ የአመሻሽ ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የጣና ዜናችን እስከምንገናኝ በዚሁ ተሰናበትን፣ ጤና ይስጥልን።